የኢትዮጵያ ታምርት ሀገራዊ ንቅናቄ የኢንዱስትሪዎችን የማምረት አቅም ለማሳደግ ብሎም በዘርፉ ያሉ ማነቆችን ለመፍታት ወደ ስራ የገባ ፕሮግራም ነው። ይህን መሰረት በማድረግ የተቀረጸው ንቅናቄ በአጭር ጊዜ ዘርፉን ከነበረበት ወደ ተሻለና ላቆዳ ለምዕራፍ ያሸጋግር ስለመሆኑ ይነሳል። በዚህ ንቅናቄ ላይ በመንግስት ተግባራዊ የተደረጉ የሪፎርም ስራዎች የአሰራር ማሻሻያዎችና የፖሊሲ እርምጃዎች ተደማምረው በውጤት የሚመዘኑ ስኬቶች እንዲመዘገቡ ሆኗል። ከእነዚህም መካከል በዘርፉ ዋና ተግዳሮት ሆኖ የቀጠለውን የግብዓት አቅርቦት በማሻሻል የአምራች ኢንዱስትሪውን የማምረት አቅም ማሳደግ የተቻለበት አግባብ አንዱ ማሳያ ነው። ጥራቱንም ታሳቢ ያደረገ እንደገና ደግሞ ብዛቱንም የፍላጎታችን መሰረት ያደረገ የጥጥ አቅርቦት የለንም ማለት ይቻላል። ስለዚህ አሁን ከሶርሱ ጀምረን እኛ ጋ እስከሚመጣ ድረስ እንሰራለን ብለን እኛ ታሳቢ አድርገናል። እኛ ጥጥርሻ ላይ እየገባና ያለ ነው። ይሄን ፋብሪካ አንድኛ ብቻ አምርተ ነው የምንሸፍነው አይደለም። ኦፍ ኮርስ ሶስት ሺህ ሄክታር መሬት አፋር ላይ ወስደን እያለማና ያለ ነው። በዘንድሮ ዓመት 430 ሄክታር ላይ ጥጥ አልምተናል። አሁን እየተለቀመ ነው ያለው። መሬቱ በጣም ጥሩ ነው። አዋሽ ብዙ ነገር ማሰራት ይችላል። አማራ ክልል ላይ ያለ መሬት ብዙ ነገር ሊሰራበት የሚችል መሬት ነው። ጥጥን በብዛት ማምረት ይኖርብናል። ጥጥ ከተመረተ በኋላ ደግሞ መዳመጥ ይኖርበታል እና ስለዚህ ከእርሻ እስከ ፋሽን ያለውን ሂደት ለማምረት የጥጥ ጥራት ላይ የጥጥ ብዛት ከማምረት ጋር ከግብርና ሚኒስቴር ጋር ለጋራ እየሰራን ነው ስለዚህ ስንት ሄክታር ነው? የት አካባቢ ነው? ለጥጥ ምቹ የሆነ ሁኔታ እነማን ናቸው በለርጅ ስኬል ጥጥን የሚያመርቱት? ነገር ግን በግለሰብ ደረጃ ማን ነው የሚያመርቱ? ካመረቱ በኋላ የገበያ ስርዓቱ እንዴት ነው ያለው? ለማን ነው የሚያስረክቡት የሚል እራሱን የቻለ የቫሊዩ ቼን እየሰራንነት ነው ያለው። ንቅናቄውን ተከትሎ ግብአትን ጨምሮ የውጭ ምንዛሪና የፋይናንስ አቅርቦት ላይ የነበሩ ውስንነቶች በመፈታታቸው ምክንያት ከ880 በላይ ስራ የቆሙ ኢንዱስትሪዎች ዳግም ወደ ማምረት ሂደት ተመልሰዋል። ኢንዱስትሪዎችን ከማስገባት ባሻገር ነባር፣ በተለያየ ምክንያት ስራ ቆመው የነበሩትን ኢንዱስትሪዎች ደግፎ ወደ ማምረት ማምጣት ነው። በተለያዩ ምክንያቶች አንዳንድ ጊዜ ናቹራል በሆነ መንገድ ከገበያም ይወጣሉ። አንዳንዶቹ በቂ ግባት፣ መሰረተ ልማት፣ ፋይናንስ ባለማግኘታቸው ምክንያት ሰራተኞቻቸውን የበተኑ ከስራ የወጡ ኢንዱስትሪዎች አሉ። እነሱ ከ800 በላይ 880 እንደዚህ አካባቢ ቁጥር ያላቸው ስራ ቆሞ የነበሩ ኢንዱስትሪዎች ወደ ስራ እንዲመለሱ ማድረግ ተችሏል። በተጨማሪም ከ13 ሺ በላይ አዳዲስ አነስተኛና መካከለኛ እንዲሁም ከ300 በላይ ግዙፍ ኢንዱስትሪዎች ወደ ስራ ገብተዋል። በዚህም አምራች ኢንዱስትሪዎች ጥሬ እቃዎችን በብዛትና በጥራት እንዲያመርቱ ከማስቻል ባሻገር ተጨማሪ የስራ ዕድልና ገቢን አስገኝተዋል። እነዚህን አቅሞች ደምሮ ዘርፉ ለሀገራዊ ኢኮኖሚያዊ እድገት ያለውን ድርሻ ማሳደግ ቀጣይ የትኩረት አቅጣጫ ሆኗል። በዚህ አጭር ጊዜ ውስጥ ለምርት መግባት የሚያስፈልጋቸውን ሂደቶች ጨርሰው ማሽነሪዎች የመሳሰሉትን አሟልተው ወደ ስራ ገብተዋል። ይህም ከ13 ሺህ በላይ አነስተኛና መካከለኛ፣ ከ300 በላይ ከፍተኛ ኢንዱስትሪዎች በነኚህ ጊዜያት ውስጥ ብቻ የማምረት ስራ ጀምረዋል። ከአምራች ኢንዱስትሪ የጂዲፒ ድርሻው 6.8 አልበለጠ። ስለዚህ እሱ ወደ 17.2 ፐርሰንት ማሳደግ ይኖርብናል። ስለዚህ ሰፊ ርብርብ ይጠይቃል ማለት ነው። አሁን ካለበት ደረጃ ከኛ ፍላጎት አኳያ ያሉትን ኢንዱስትሪዎች ምርታማ የማድረግ ተጨማሪ ኢንቨስትመንቶችን የመሳብ ስራ መስራት እንፈልጋለን። ከዘጠና በላይ የምርት አይነቶችን በሀገር ውስጥ መተካት ተችሏል። በዚህም ሀገራዊ የተኪ ምርት አቅማችን በበጀት አመቱ 9 ወራት ብቻ ከ3 አመታት በፊት ከነበረበት በ10 እጥፍ ማሳደግ ተችሏል። ላይ 318 ሚሊዮን ዶላር የነበረውን 2017 በ9 ወሩ 31 ቢሊዮን ዶላር ደረስን ማለት በመተካት ረገድ ያለንን እንትን የሚያሳይ ነው። በሌላ በኩል የገበያ ድርሻ 2012 ላይ 30 ፐርሰንት ነው የነበረው። የማኑፋክቸሪንግ ኢንዱስትሪ የሎካል ምርቱ የገበያ ድርሻ 30 ፐርሰንት ነበረው፣ አሁን ከ41 ፐርሰንት በላይ ሆኗል። ስለዚህ በዚህ አጭር ጊዜ ውስጥ ከ10 ፐርሰንት በላይ የገበያ ድርሻ መያዝ ማለት በብጮቹ ዓመታት ከዚህ በላይ የገበያ ድርሻውን እያሳደገ እንዲሄድ ማድረግ ያስችላል። ከውጭ ከዚህ በፊት እናስገባቸው የነበሩ ምርቶች ቢያንስ በዚህ ዘጠኝ ወር ብቻ ወደ 3.1 ቢሊዮን የአሜሪካ ዶላር ማስቀረት ችለናል። ስለዚህ ተኪ ምርትም ከማምረት አኳያ በአይነትም በቁጥርም እየጨመረ መምጣቱን ነው ያየ ነው። ከሶስት ዓመታት በፊት በተጀመረው የኢትዮጵያ ታምርት ንቅናቄ ላይ የተሟላ የማክሮ ኢኮኖሚና ሌሎች የአሰራር ማሻሻዮች ተግባራዊ መደረጋቸው በኢንዱስትሪ ዘርፍ ለተመዘገበው እምርታዊ ለውጥ ምክንያት ሆነው ተነስተዋል።